ሰላም ሰላም ጓደኞቼ ተመልካቾቼ እንዴት አደራችሁ እንዴት አረፈዳችሁልኝ በያላችሁበት ሰላማችሁ ይብዛ አረቦች ማለት ነው እኔ ግርም ነው የሚለኝ በቃ የእኛ ህይወት እኛ ህይወት ያለን አይመስላቸውም እና የሆነ እድሜ ልካችንን ከነሱ ግርድ እና እንድንወጣ አይፈልጉም ለምን እንደሆነ አላውቅም እኛ እንደተለየ ፍጡር ነው የሚያዩን በጣም ነው ግርም የሚለኝና። አንዳንድ አረቦች ያው ብዙ አሉ የሚግባቡ ከሰራተኞቻቸው ጋር ቲክቶክ የሚሰሩ አያለው። እና ሲመስለኝ ወይም እነሱ ወዶ ምናምን ነገር አይደለም ጓደኞቼ፣ በእነሱ ሽፋን አድርጎ ወይም ለመፈመስ ወይም ፎሎወርስ ለመጨመር ነው እንጂ የእውነት ከልባቸው ነው እንደዚህ የሚያደርጉት አይደለም። እና አያለው ብዙ ማዳሞች ከልጆቻቸው ጋር ምንድን ነው የሚባለው ከሰራተኞቻቸው ጋር ቲክታክ እየሰራሉ የተለያየ ቪዲዮ አያለው። እና ለራሳቸው ጥቅም ስለሆኑ ሲጀመር እነሱ እኛን ወደውም አያቁም። ከሆዳቸው ውጭ ማርያምን ነው የሚላቸው አረቦች። የፈለገ ከአፍንጫቸው ላይ ወርቅ እንኳን ቢያደርጉ የሆነ ትንሽ እየሴተት ብትሰሩ ወዲያውኑ ነው የሚቀየሩት። አይደለም ሁለት ቀን እስቲ ሳትሰሩ ተኙ እስቲ። ሁለት ቀን ምንም ነገር ሳሰሩ ብትተኙ፣ ይቀየራሉ። በጣም እስስት ናቸው። እና አረብ ይወደኛል ውይ ምናምን አትበሉ። አረብ ሲጀምር ሰው ወዶ አያቁም። በእርግጥ ይወዳሉ፣ ግን እናንተ እንደምታስቡ አይደለም። እነሱ ሆዳቸውን ነው እንጂ ሰውን ወደውም አያቁም። ጥሩ ስራ እስከሰራሽ ድረስ ይወዱሻል። መልካም ስራ እስከሰራሽ ድረስ ማንም አይጠላሽም። በዛ በተረፈ ግን የሆነ ስህተት ብሰሪው በጣም በአንድ ደቂቃ ነው የሚቀየሩት። እና እች እህታችን ብዙ ጊዜ አይቻለሁ፣ ቲክታክ ላይ አብሮ ነው የሚሰሩት ሜካፕ ሲቀቡ ምናምን። እና ከማዳሟ ጋር ያላት ቅርርብነት በቃ ከሰራተኛና አሰሪ ያልፉ፣ ልክ እንደ ቤተሰብ ጓደኛ ነው በቃ የሚቀራረቡት። በጣም ብዙ ተከታይ ያላቸው አረቦችን የሚከተላቸዋል። ያው ሴትዮዋም አረብ ስለሆነች ማለት ነው እና ያው ሰው ልጅ ነች፣ የተሻለ ነገር ያስፈልጋታል። ሁሌ ሰው ከሰው ቤት መውጣት አለባት አደለም። የመጣነው ለተሻለ ነገር ነው፣ ራሳችን ለመቀየር ሁሌ አንድ ቦታ ራሳችንን አናስቀምጥም። እቺ ልጅ የተሻለ ስራ አገኘች፣ ከዛ ቤት ወጣች እና በጣም ነው የገረመኝ። ሹፎን ነው የምትሸጠው እቺ ልጅ ማለት ነው። ኮመንቷ ስር እንዳለ የአረቦች ኮመንት ነው የምታዩት ማለት ነው። እንዴት ነው የምታስበው? የእውነት ብትወዳት ኖሮ ሴትዮ ማለት ሲጀመር አትወዳትም። ብትወዳት ኖሮ እድሜ ልኳን የእሷ ሰራተኛ እንድትሆን አትፈልግም። ምክንያቱም እናንተ ለምትወዱት ሰው የተሻለ ነገር ነው አደለ የምታስቡት? እንዴት ነው ሰው ሴትዮ ምን ያህል ብትወዷት ነው ማለት የእውነት ብትወዷት ኖሮ ሁሉ የእሷ ሰራተኛ እንድትሆን አትፈልግም። የተሻለ ስራ እንድሰራ ምናምን ደስ ሌላት ነው የሚገባ ተቀየረች። ከኔ ቤት ወታ ሹፎን እየሰራች ነው እንደዚህ የወደድኳት፣ ስንት ነገር እያረኩላት እያለች ስንት ወቀሳና ስድብ። አረቦች ደግሞ በኮመንት ሌሎቹ ሰድቧታ፣ ሌሎቹ ደግሞ በርቺ አይነት ነገር በኮመንት ማለት ነው። እና በጣም ነው የገረመኝ። ቆይኛ ሰው አይደለንም? የተሻለ ነገር አይገባንም? እኔ ጀግናነች የምር። አንዳንድ ሴቶች የእውነት በጣም እያስገረማችሁኝ ነው ጀግና ከማዳን ቤት እየወጣችሁ የራሳችሁን ስራ የሚሰሩ በብዛት ሳውዲና ዱባይ ነው እንደዚ አይነት ነገር በደምብ በስፋት ይታያል። ቤይሩትም አሉ አንዳንዶቹ፣ በብዛት ሳይሆን አንዳንዴ። ዱባይ ግን በስፋት ከማዳን ቤት እየወጣችሁ የራሳችሁን ስራ የምሰሩ እህቶቼ፣ የእውነት በርቱ፣ ጠንክሩ። ጀግና ናችሁ፣ ጎበዝ ናችሁ የምር ሁሌም ለተሻለ ነገር ነው ራሳቸውን ዝግጁ ማድረግ። ሁሌም በቃ ከሀገር ቤትም ስትመጡ እዚህ ብቻ ሳይሆን አገሬም ገብቼ የተሻለ ነገር ሰራለው በሉት እንጂ ከማዳን ቤት መቼም አልወጣም ብላችሁ ራሳችሁ ውስጥ አታስብ እህቶቼ። ና ከማዳን ቤት ይመጡና፣ ከማዳን ቤት ወጥቶ የራሳቸውን ስራ በብዛት የምናያቸው ልጆች ከማዳን ቤት ወጥቶ ነው። የእውነት ፈጣሪ ከእናንተ ጋር ይሁን። ቀላል አይደለም። በሰው ሀገር ብዙ ነገር አለ አደለ የራሳችሁን ስራ ስከፍቱ የቤት ክራ ያለ ምናምን ነገር ራሳችሁን ችላችሁ ነው ወጪያችሁን ሸፍናችሁ ምናምን ነገር ቀላል አይደለም እና እና ይቺ ልጅ አስገ በጣም ነው የገረመችኝ ማዳሟ ማለት ነው እንደዛ ስትወዳት የነበረችዋ ልጅ ብዙ ነገር እያለቻት ነው ማለት ነው ለምን ከእሷ ቤት ስለወጣች ተቀየረች ለምን እንደዛ አይደረግም። የእውነት የእውነት ፍቅር እንደዛ አይደለም። እና አረቦች ይወዱኛል መቼም መቼም፣ አረብ ሰው ወዱ አቅም እውነቴ ነው የምላችሁ። እና ባለፈው እኔ ያጋጠመኝ ነገር ልንገራችሁ። እና ከነዚህ ሰዎች ጋር እኔ ከአሰሬዎቼ ጋር ጥሩ ነገር ነው ያለኝ። ምግብ እንኳን ከነሱ ጋር ነው የምበላው፣ ማለት ጥሩ ነገር ነው ያለኝ። ያው አረቦች ያው ጥሩ ነው። አሁን ጥሩ ነው። አሁን እንደ እስስት ነው የሚቀየሩት። በእርግጥ ከእነሱ ጋር ጥሩ ነገር ነው ያለኝ። ምንድን ነው የሆነው? አሮጊቷ ያው ታውቁታላቸው፣ የአእምሮ በሽተኛ ነች፣ ግን በደንብ ታስተውላለች ምናምን። በቃ አውቆ አበድነች ማለት ትችላላችሁ። አንዳንድ ሆን ብላ በቃ የእሷ ተንኮል በቃ ተንኮል ነው የሚሰራው እና ምንድ የምታደርገው? ያው ያገኘችበት ነው ቦታ ነው የምትጸዳዳው ምናምን ነገር። እቺ ሰትየው አእምሮ በሽተኛ ናት እንዳትሉ፣ ታቃለች ለይታ የሆነ ነገር እኛ ፊት ለፊት የምታደርገውና ሰው ስመጣ የምታደርገው ሌላ ነገር ነው። ምንድነው እች ሴት ታስባለች ታገናዝባለች ማለት ነው። እና ሽንት ቤት ሄዳ መጸዳዳት ስችል ሽንት ቤት አጠገቧ እኮ ነው። እና እዛው ካካውን ለቀቀች ማለት ነው። ወንበሩ ምኑ ተጨመላለቀ። ቤቱ ውስጥ ካሜራ አለ እና እነስ ጀመር ፈጣሪን ነው የሚፈራው እንጂ ካሜራን አልፈራም። እውነቴን ነው የምላችሁ እና ሲጀመሩ እኔ ካሜራ መኖሩን አውቃለሁ። ለምንድነው ሽንት ቤት ማትሄጂው? ለምን እንደዚህ ታረጊያለሽ? ነው ያልኳት ማለት ነው ሽንት ቤት አጠገብሽ እያለ ለምን እዚህ ትጸዳጃለሽ? ምናምን ስላልኩት ከዛ ካሜራ አይታ እንዴት ትቆጫታለሽ? ምናምን እኔ አልመታኋትም። ለምን እንደዚህ ታራ ምን ችግር አለው? እሷኮ ህመምተኛ ናት ምናምን አሉኝ ማለት ነው ይሄ በጆርዳን ሕግ ያስቀጣል። ይሄ ጉዳይ ፖ እስቲ ንግ ለፖሊስ ደውሉ አልኩት። ማርያም፣ በጣም ነው የተናደድኩት። እና እስቲ ይሄ እየተጨመላለቀ በዚህ በካካ አይቶ እስቲ ፖሊስ ኤንን አይቶ ይፍረደኝ ለእናንተም ለእኔም ይፍረደኝ። እስቲ ፖሊስ ጋር ደውሉ አልኩት። አይ እኛ ጋ እኛ ኮ ፖሊስ ጋር ለመደወል ሳይሆን በቃ ስራ እሷ እስከሆነ ድረስ የፈለገችውን ነገር ታድርግ፣ እሷ የአይምሮ ህመምተኛ ነች ምናምን አሉኝ ማለት ነው። አያችሁ ፖሊስ ምናምን ማለታቸው ራሱ አይገርምም። ምን ያል መታወትም ሲጀምር ምንም አላልኳት። ለምንድን ነው እዚህ ጋ ምታሪ ነው ያልኳት። የእውነት ፈጣሪ ይቅርታ ምግብ እየበላችሁ ከሆነ እንዳልዘጋችሁ። የእውነት እና ፈጣሪ ትዕግስቱን ስጣችሁ። እንደነ እንደዚህ አይምሮ ችግር ያለባችሁ ሰው የምትጠብቁ የምትንከባከቡ ሰዎችና አንዳንዶቹ አረቦች አውቋበት ናቸው ሲጀምር ማለት ነው የሆነ ሰው የሆነ እንግዳይ ያለ የሚያፍር ከሆነ ያንን ነገር ማረግ መቆጠብ የሚቆጠብ ከሆነ ያ ሰው እብድ አይደለም፣ የአእምሮ በሽተኛ አይደለም። ያ ሰው ለእኔ አውቋበድ ነው። ሲጀመር ይቺ ሴትዮ በቃ የሆነ ነገሯ ሆን ብላ ነው የምታደርገው። እውነተኝ ነው ብላቸው እኔ አጠገብ ስትሆን የምታደርገው ሌላ ሰው ስኖር የምታደርገው ሌላ ምንድን ነው? ይቺ ሴትዮ የሆነ ክፋት ነው እንጂ የአእምሮ ችግር ያለባት አይመስለኝም ና እንግዲህ ምን ማድረግ ይቻላል? ፈጣሪ ትግስቱን ይስጣችሁ። ምን ለማለት ፈለጌ ነው? አረብ ይወደኛል ምናምን እንደዚህ ያደርጉኛል አትበሉ። ያው ማርያ ምን ነው ምላችሁ፣ አረብ ሆዳም ናቸው። ሆዳቸውን ብቻ ነው የሚወዱት እንጂ በታምር ሰውን ወዶ አያውቅም። እኔ ከስንትም ሶስት ቤት አይቻለሁ፣ እና የአረቦችን ባህሪ በደንብ አሳምሬ ነው ማቀው ሁሌም መልካም ስራ ስሩ፣ መጥፎ ስራ አትስሩ። በተረፈ ግን እንደዚህ ስላረቁ አረቢ ይወደኛል ምንም አደርገኝም አትበሉ። እነሱ በተዓምር ሰውን ወዶ አያውቅምና እች እህቴ ደግሞ በጣም አስገርማኛለች። ጀግና ነሽ በርቺ። እኔ ደስ ብሎኛል ከእሷ ቤት ወጥተሽ የተሻለ ስራ ስለሰራሽ። እና የእኛዎቹ ደግሞ በኮመንት እየሄዱ እና ያንቺ ገረድ ሆናት፣ ያንቺ ሻቃላ ሆና እድሜ ልኳን ትኖር እያሉ ስድብ እያረጓት ማለት ነው። እኛ መቼም ያው ከኮመንቱ ስር እንጠፋምና ና ልክ ልኳን እየነገሯት፣ ተመስገን። እኔ ደስ ነው ያለኝ፣ ጀግና ነች፣ ከእሷ ቤት ቦታ የተሻለ ስራ ስለሰራችው ማለት ነው። እና እህቶቼ በያላችሁበት ሰላማችሁ ይብዛ። አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ስለምታበረታቱኝ፣ ወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ፣ መልካም ቆይታ። በያላችሁበት ሰላሙኑልኝ። ቻው ጓደኞቼ።